ሐቂቀተን እኔ አንተን ልናገር አልመጣውም። ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁኝ ጠንካራና ጎበስ ስለሆንክ ግን አይደለም። የአህቲራም የማንነት የአኽላቅ ቶብህን አውልቀህ ስለመጣህ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም። የምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኳ ቶብህን አውልቀህ ሆን የመጣ የቲም በበዛበት ሀገር ላይ የአላህ ስብሃነሁ ወተዓላ ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው። እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን፣ መስጊድ አሰሩበት ይሁን፣ ለቤተ እምነት አውሉት ይሁን፣ ቁርአን ገዝታችሁ አከፉ ይሁን፣ ይህ ሁሉ ነገር ባኺራ፣ ማንም እናት አባትሽ፣ ወንድምሽ፣ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ይሄ ስራዎችሽ ስለሚከተልህ ግን ለተራ ነገር እኔ ወላሂ ቃል ነው ያጣሁት። ለሐውለ ወላ ቁወተ ኢላ ቢላህ አልሐ ወላሂ ነው ነው ያሳፍራል። ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆናል ስራው። ለምን በስልኩ ገንዘቡ እንደሚያገኘው እያወቀ ወጣቱን፣ አበላሻችሁት። ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ። ለታመመ ይረዳ እናስታም፣ የሞተም እንቅበር፣ ለችግራችን እንደራረስ። እኛ ግን የቅንጦት ሰዎች አይደለንም እንዴ! በሰው ሀገር ላይ ኮ ነዋሪ ሳንሆን አኗኗሪ ነን። በዚህ ሁኔታ ላይ ሆነን እንዴት እንዴ ትውልድ ማበላሸት ሆኗል አልኮ ስራችን። እፈሩ፣ ስለ እውነት ያሳፍራል። ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ።